ጤና ይስጥልን። የከበረ ሰላምታችን ቃል ስፖርት ዩቲዩብ ቻናል ላይ ለምትከታተሉ ውድ አድማጮቻችን ሉ ድረስ ብለናል። ሰላም ፍቅር፣ ጤናን አብዝተን ተመኘንላችሁ። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናንተ ውድ አድማጮቻችን ያጋራን ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው አጋርነታችሁን ላይክ በማድረግ እንድታሳዩ እንድታበረታቱን በአክብሮት እንጠይቃለን። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥናችን ሊያጋሩን እኛ ነማግኘት ካሻችሁ አድራሻ አስቀምጡልን፣ መልእክቶችን ልንልክላችሁ እንችላለን። በዚህኛውም ስፖርታዊ ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ክፍለ ጊዜያችን ሰፋ ያለ የዝውር መረጃ ለእናንተ ውድ አድማጮቻችን እያጋራን እንቆያለን። በተለይም የአውሮፓ ትልቅ ክለቦች እንደ ባርሴሎና፣ ሪያል ማድሪድ ክለቦች ዛሬ ያገኘናቸው ትልልቅ መረጃዎች አሉ ከዝውር ጋር በተያያዘና እንደዚሁም ደግሞ በባርሴሎና በሪያል ማድሪድ በኩል የቡድን ዜናዎችን በስፋት ይዘናል። በተወዳጁ የእንግሊዝ ፕሪምየር ሊግ ትልቆቹ ክለቦች ከዙር ጋር በተያዘ ተጨማሪ መረጃዎችን አግኝተናል። በሲቲ ቤት ቢያንስ ሶስት የማይነኩ ሰዎች እንዳሉ ተረጋግጧል። የትኞቹ እናነሳለን። ከዛ በተጨማሪ ሲቲ የመጀመሪያ ዙር ጥያቄም ተቀባይነት እንደማይኖረው ተረጋግጧል። በአንድ ዙውር ላይ የባይሰር ሲቲን የዙውር መረጃ ክፍለ ጊዜ ስናነሳ በስፋት ታደምጡታላችሁ። ቼልሲ በርከት ያሉ ተጫዋቾችን ስም ጠቅሶ ለገበያ አቅርቢያቸዋለሁ ብሏል። የዘጋርዲያንን ዘገባ በቼልሲ ዝውውር መስኮት የመረጃ ክፍለ ጊዜ እናነሳለን። አዲሱ ፈራሚያቸው ሊያም ዴላፕ እና ነባሩ ኒኮላስ ጃክሰን 20425ን እናነጻጽረዋለን። ፈራሚው ከነባሩ ምን የተሻለ ነገር አለ የሚለውን በቼልሲ ቤት ለማየት ወደናል። ሊቨርፑል ቤት ጀርመናውያን በርካታ ሀሳቦችን እያጋሩ ይገኛሉ። ከዚህ ተጫዋች ዝውውር ጋር በተያዘ ተጨማሪ መረጃ እናነሳለን። ግን ፍለረን ቨርዝን ዛሬ በተለየ መንገድ ለሊቨርፑል ደጋፊዎች የምናደርሳችሁ መረጃ አለ። ቪክተር ጊኬሬስክ፣ ይሄ ከዝውሩ ጋር በተያዘ ሰሞኑን የዚህ ተጫዋች ጉዳይ ከፕሪሚየር ሊግ ክለቦች ጋር ትንሽ ቀዝቀዝ ብሎ ነበረ። ዛሬ በአንድ ማህበራዊ ትስስር ገጽ ላይ ቀርቧል። ከአርሰናል ዝውውር ጋር በተያዘ ጥያቄ ቀርቦለታል። ለአርሰናል ደጋፊዎች የጊዮኬሬስ ግን የዝውውር ምላሽ እንነግራችኋለን። አንድ ተጫዋችም አንድ ወኪልም ተጫዋቹን ለአርሰናል አቅርቦታል። ጋብርኤል ማጋሌሽን፣ ማርቲን ዙቤሜንዲን የተመለከተ ተጨማሪ መረጃ ለአርሰናል ደጋፊዎች ይዘናል። ማንቸስተር ዩናይትድ ወጣት ተጫዋቾችን ሲያመጣ ከዝውሩ ጀርባ የነበረው ሌላኛው ወጣት ተጫዋች በጣም አስገራሚ ሚና ተወጥቷል ሩበን አሞሪ ስለሚያደንቁት ተጫዋች አንድ ዝውውር መረጃ እናደርሳችኋለን። ከዛ በተጨማሪ ፖርቹጋላዊን አጥቂ ለማንቸስተር ዩናይትድ አቅርበውታል በተጨማሪም የቀድሞ የፕሪሚየር ሊግ አሁን በሳውዲ አረቢያ እየተጫወተ የሚገኝ አንድ አጥቂም ስሙ ዛሬ በስፋት ከዩናይትድ ጋር እየተያዘ ነው መረጃውን እናጠረዋለን የማንቸስተር ዩናይትድ የመረጃ ክፍለ ጊዜ ላይ መረጃውን ስናደርሳችሁ ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እናደርሳቸዋለን። ውድ ቤተሰቦቻችን ላይክ ማድረግን እንዳይረሳኛን በብዙ ስለሚጠቅመን አጠራጥር ያሉ መረጃዎችን ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ ሰላሳ ሶስተኛ ሳምንት መርሃ ግብር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዛሬ መደረግ ጀምሯል። አዳማ ከተማን ከባህርዳር ከተማ ያገናኘው ጨዋታ ደግሞ አንደኛው መርሃ ግብር ነበረ። ጨዋታውን አዳማ ከተማዎች ሁለት ለባዶ በሆነ ውጤት ድል አድርገዋል። የአዳማ ከተማን የማሸነፈ ግቦች 64ተኛው ደቂቃ ቢኒያም አይተን፣ ዘጠና አንደኛው ደቂቃ ላይ ሙሴ ኪሮስ ከመረብ አሳርፈዋል። በውጤቱም መሰረት አዳማ ከተማ ተከታታይ ሶስተኛ ድሉን ሲያሳካ ባህርዳር ከተማ ሶስተኛ ተከታታይ ሽንፈታቸውን ነው ያስተናገዱት። ውጤቱን ተከትሎ ባህር ዳር ከተማ እዛው 48 ነጥብ ላይ ለመቆመ ተገዷል። ሶስተኛ ደረጃ ላይ ተቀምጧል በጊዜያዊነት አዳማ ከተማ ወደ ሰላሳ አምስት ነጥብ ከፍ ብሏል። 15ኛ መጥቷል ደረጃውን በቀጣይ ውድድር አመት በኢትዮጵያ ፕሪሚየር ሊግ ለመትረፍ በሚደረገው ጥረት ላይ እጅግ በጣም ወሳኝ ነጥብ ነው አዳማ ከተማ ያሳካው በ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ። እነኚህ ሁለት ክለቦች አዳማ ከተማ ከሱል ሽራ የፊታችን ሰኞ፣ ቀጣይ ሳምንት አርብ ወላይታ ዲቻ ከባህርዳር ከተማ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ወደ ባህርማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን በድጋሜ መልካም ቆይታ ተመኘን። ሪያል ማድሪዶች በቀጣይም የቲቦት ኮርቷን ኮንትራት ለማራዘም ውይይት እያደረጉ መሆኑን ለክለቡ ቅርብ የሆኑ የዜና ምንጮች አረጋግጠዋል። ሎስ ብላንኮች ቲቦት ኮርቷን ቢያንስ ለሁለት ዓመት በምርጥ ብቃቱ መጫወት ይችላል የሚል እምነት እንዳላቸው ሲገለጽ፣ ቲቦት ኮርቷም ከቅርብ ጊዜ ወዲህ ተደጋጋሚ ጉዳት ቢገጥመውም እንኳን ሪያል ማድሪድ በብቃቱ እንደማይጠራጠር ተነግሯል። ቤልጅየማዊ ግብ ጠባቂ ቲቦት ኮርቷ በቡድኑ ቁጥር አንድ ግብ ጠባቂ ሚናውን እንደሚቀጥል ነው እየተዘገበ የሚገኘው። በሌላ በኩል ሪያል ማድሪድ የስፓኞልን ግብ ጠባቂ ሆዋን ጋርሻን ከባርሴሎናም ለመንጠቅ እንግዲህ ወደ 25 ሚሊዮን እንኳን ለማስፈረም ፍላጎት እንደሌላቸው ተገልጿል። የቡድኑ ቁጥር ሁለት ግብ ጠባቂ አንድሬ ሉኒን በሪያል ማድሪድ የመቀጠል ፍላጎት እንዳለው ስለተዘገበ 25 ሚሊዮን ቢሆን ሪያል ማድሪዶች ከባርሴሎና ይህንን ግብ ጠባቂ ለመንጠቅ ጥረት አያረጉም ተብሏል። አንድሬ ሉኒን በቡድኑ ለመልቀቅ ከወሰነ ሪያል ማድሪድ ሁዋን ጋርሻ ሊመለከት የሚችልበት አጋጣሚ ግን ሊኖር ይችላል እየተባለ ነው። ለማንኛውም የሁዋን ጋርሻ ጉዳይ የአንድሬ ሉኒን ቆይታ የተንተራሰ ቢሆንም አሁን ላይ ግን በሪያል ማድሪድ በኩል ከባርሴሎና የመንጠቅ ፍላጎት የለም። ምናልባት ሪያል ማድሪድ ባርሴሎናዎች ግን መፍጠን ያለባቸው ይመስላል በዚህ ግብ ጠባቂ ላይ ብራዚል የፊት ወሰር ተጫዋች ቪኒሽሽ ጁኒየር በዚህ ክረምት ሪያል ማድሪድን የሚለቅበት እድል እንደሌለ ተረጋግጧል። ቪኒሽሽ ጁኒር በሪያል ማድሪድ አዲስ ኮንትራት ባይፈርምም እንኳን በዚህ ክረምት ክለቡን እንደማይለቀ ተገልጿል። በሳውዲ አረቢያ ሊግ ኢላማ ውስጥ የነበረው ቪኒሽሽ ጁኒየር ወደ ሳውዲ የሚዘዋወርበት እድል እንደሌለ ለተጫዋቹ ቅርብ የሆኑ የዜና ምንጮችም አረጋግጧል። ዛ አትሌቲክም መረጃውን በፊት ገጹ ላይ ይዞት ወጥቷል። ቪኒሽሽ ጁኒየር በዓለም ዋንጫ ዋዜማ ፉክክር በሌለበት እንደ ሳውዲ አረቢያ ባለ ሊግ መጫወት በዕቅዱ ውስጥ የለም። ስለዚህ በቀጣይ ውድድር ዓመት ወደ ሳውዲ አረቢያ ሄዶ መጫወት የማይችልበት ወይም የማይፈልግበት ዋና ምክንያት 2026 የዓለም ዋንጫ እንዳያመልጠው ነው ተብሏል። ምናልባት በዘንድሮ የውድድር ዓመት ለአውሮፓው ስለሚጫወት ተጫዋቾች ጥሩ አጋጣሚ የፈጠረው ወደ ሳውዲ ከሄዱ የብሔራዊ ቡድን ጥሪ ያመልጣቸዋልና ከዛ አንጻር ምናልባት ጠቃሚ ሊሆን ይችላል። ግን ብሩኖን ላያተርፍላቸው ይችላል ለማንቸስተር ዩናይትድን ይህ ስሌት፣ ምክንያቱም ደሮናልዶ ኔቬዝ ያሉ ተጫዋቾች በሳውዲ አረቢያ እያሉ ነው ለብሔራዊ ቡድን ጥሪ የደረሳቸው። ዲያን ሁይሰን አሁን እጅግ በጣም ደስተኛ ነኝ፣ ለሪያል ማድሪድ የመጀመሪያ ጨዋታዬን እስካደርግ ግን አላመንኩም ብሏል። አዲስ ታሪክ ከሪያል ማድሪድ ጋር ለመጽሐፍ አንዱ አካልም ለመሆን በጣም ዝግጁ ነ ይበራል። አሁን ከስፔን ብሔራዊ ቡድን ጋር ይገኛል። ዲያን ሁይሰን ቀኑ ደርሶ ለሪያል ማድሪድ እስኪጫወት ጓጉቻለው አለው ብለዋል። ሪያል ማድሪዶች ከስቱትጋርት ምላሽ ተሰጥቷቸዋል ለአንጄሎ ስቲለር ዝውውር 36 ሚሊዮን ሮም፣ እንግዲህ ኮንትራቱ የውል ማፍረሻ አለው። እስከ 2026 መቆየት ይችላል፣ በክለቡ በስቱትጋርት ማለት ነው። እናም በሁለቱ ክለቦች መካከል ውይይት ተደርጓል። ማርካ እንዳረጋገጠውም ከሆነ ሪያል ማድሪዶች 36 ሚሊዮን ሮም መክፈል ይጠበቅባቸዋል። ግን ይህ ተጫዋች በሚቀጥለው ክረምት በነፃ ነው የሚለቀውና ፍለረንቱኖ ፔሬዝ እና ሪያል ማሪድ እንደለመዱት ለምንጠብቀን ቀጣይ ዓመት ክረምት እናስፈረመም ካላሉ በስተቀር 36 ሚሊዮን ለሪያል ማሪድ የሚከብድ አይነት ገንዘብ ሆኖ አይደለም። ለማንኛውም እስከ 36 ሚሊዮን እንደሚፈልጉ ታውቋል። ቀጣይ ክረምት ግን ተጫዋቹ ነፃ ውኪል ነው የሚሆነው። የስፔን ላሊጋ ያለፈው የ224 ምስ ውድድር ዘመን ማለት ነው የአመቱ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረት የባርሴሎናው ዋና አሰልጣኝ ሃንሲፍ ሊግ የአመቱ ምርጥ አሰልጣኝ በመሆን መመረጥ ችሏል። አሰልጣኛ ሃንሲ ፍሊክ በባርሴሎናን እየመሩም በመጀመሪያ ዓመታቸው 88 ነጥቦችን በመሰብሰብ የላሊጋ ዋንጫ ማሳካታቸው አይዘነጋም። በተጨማሪም በሀገር ውስጥ የነበሩ የስፔን ኮፓ ዴላሪ እና የስፔን ሱፐር ካፕን ዋንጫ አንስተዋል። በግላቸው በላሊጋው ግን 88 ነጥብ ሰብስበው ሻምፒዮን ከሆኑ በኋላ ሲጠበቅ ነበረ። እሳቸው አሸናፊ እንደሚሆኑ ለማንኛውም የላሊጋው ምርጥ አሰልጣኝ ሆነዋል። በቅርቡ ከባርሴሎና ጋር የሚያቆያቸውን ተጨማሪ ሁለት ዓመት ኮንትራት ፈርመው እስከ 2027ም በባርሴሎና ቤት በአሰልጣኝነት እንደዚሁ እንደሚቀጥሉ ይታወቃል። ፔፕ ላሚን ያማልና ሜሲን ማነጻጸርን በተመለከተ ተገቢ እንዳልሆነ ገልጿል። ልጁ የራሱ ስራ እንዲሰራ እናድርገው። ይህ ንጽጽር ለአስር አስራ አምስት ዓመት እናራዝመው እሱን ለማድረግ በዓለም ምርጥ ቦታ ላይ ነው የሚገኘው። ስለዚህ ብንጠብቅ ይሻላል። ላሚኒያማል ወይስ ሜሲ የሚለውን ለማነጻጸር አስር ወይም አስራ አምስት ዓመት መጠበቅ ሳይኖርብን አይቀርም እና ጫና ውስጥ ባንከተው መልካም ነው ብሏል። ፔፕ ጋርዲዮላ ላሚኒያማል ዛሬ መግለጫ ሲሰጥ ነበረ። ስፔን ከፈረንሳይ የፊታችን ሐሙስ የዩፋ ኔሽንስ ሊግ ሴሚፋይናል ጨዋታ አለ። በጣም ወሳኙ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች ማን ነው ተብሎ ተጠይቆ ነበረ። ራፊኒያ ብሏል። ያው የአውሮፓ ሻምፒዮንስ ሊግ ምርጡ ተጫዋች ኡስማን ዴምቤሌ ተብሎ እንደተመረጠ ይታወቃል። ራፊኒያ በዘንድሮ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ 13 ግቦችን አስቆጥሯል። ዘጠኝ አሲስት አድርጓል በአጠቃላይ ወደ ሃያ ሁለት የሚጠጋ የገብ አስተዋጽኦን ማበርከት ችሏል። በአውሮፓ ሻምፒዮንስ ሊግ እንግዲህ በየአንድ ዓመት ውድድር ላይ ክርስቲያኖ ሮናልዶ እንደዚህ አይነት ቁጥሮች ነበሩት። የአውሮፓ ሻምፒዮንስ ሊግ በርካታ ገቦችን የማስቆጠር እናም በተጫዋቹ በኩል ግን ይህ በቂ አይደለም። ቀጣይ ውድድር ዓመት ከዚህ በላይ የገብ አስተዋጽኦችን ማበረከት እፈልጋለሁ። የአውሮፓ ሻምፒዮንስ ሊግ ዋንጫንም ማንሳት ዋነኛ ቅዳችን ነው ብለዋል። ላሚን ያማል በዚሁ ጋዜጣዊ መግለጫ ላይ ምናልባት አንድ ቀን ወደፊት ልክ ሌሎች እንዳረጉት ሁሉ የሪያል ማድሪድን መለያ ለብሰ ትጫወት የሆነ ተብሎ ተጠይቆ ነበረ ለአሚን ያማል በፍጹም የማይደረግ ነገር ብሎታል የባርሴሎና ተጫዋች ነኝ የሪያል ማድሪድን መለያ ለብሼ የምጫወትበት ምንም አይነት አጋጣሚ አይፈጠረም ሲል ተደምጧል ላሚን ያማል ሰዎች በርካታ ትችቶችን በየቀኑ ይልካሉ፣ ለጓደኞቼም ትችቶችን ይልካሉ። እናም እነኚህን ትችቶች አያቸዋለው መለከታቸዋለው። ግን ሰዎች ያላወቁት ነገር እነኚህ ትችቶች እኔን የሚያበረታቱ ናቸውና ትችቶችን ባነበብኩኝና ባየኝ ቁጥር ስለ እኔ በጣም እንድነሳሳ ያደርገኛል ብለዋል። ስለ ባሎን ዶር የተጠየቀው ላሚን ያመል ስለ ባሎን ዶር ከማውራታችን በፊት ሐሙስ፣ ወሳኝ ጨዋታ አለ፣ ምናልባት ባሊዮን ዶርን ሊወሰን የሚችል ብሎታል። የፊታችን ሐሙስ በፈረንሳይ ና ነዚሁም በስፔን መካከል የሴሚፋይናል የዩኤፋ ኔሽንስ ሊግ ጨዋታ ይደረጋልና ከዛ ጨዋታ በኋላ ስለ ባላንዶር ማውራት እንችላለን ሲል ተደምጧል። በዛኛው ብሔራዊ ቡድን በኩል በፈረንሳይ ዋነኛ ውጭ ኦስማንት የሚል ያለ በዚህ በኩል ሌላኛ ውጩ ላሚኒያ ማል በስፔን የብሔራዊ ቡድን በኩል እንዳለ ይታወቃል። ዴኮ የባርሴሎና ስፖርቲንግ ዳይሬክተር ሪያል ማድሪድና አትሌቲኮ ጠንካራ ሆኖ መቀጠላቸው አስፈላጊ ነው፣ ይህ በዋናነት ለላሊጋ ጥቅም ይሰጠዋል ብለዋል። ስለሆነም ሪያል ማድሪድም አትሌቲኮ ማድሪድም እየጠነከሩ በሄዱ ቁጥር እኛም ራሳችንን ለማሻሻል መንገድ ይከፍትልናልና በተለይ ላሊጋው ሁሌ ጠንካር ያለ ፉክክር እንድና እያደርጋል ብለዋል። በተለይም በተለየ መንገድ አሁን ሪያል ማድሪድ ተጫዎችን እያስፈረ መሆኑ እንግዲህ ለቀረበላቸው ጥያቄ ነው። ባርሴሎናም እስካሁን የተለየ እንቅስቃሴ እያደረግ አደለም። ምናልባት ሁዋን ጋርሻ በትልቁ ሊጠቀስ ይችላል፣ ግን ግብ ጠባቂ ነው። ከዛ በተረፈ ግን በባርሴሎና በኩል አብዛኛው የዘንድሮ ቡድኑ በጣም የተሟላ የሚባለው ምናልባት የሮቤርት ሌዋንዶስኪ እድሜ መሄድ ነበረ ግን በዚህ ዓመት አጥቂ እንደማያመጡ አረጋግጧል። በሮቤርት ሌዋንዶስኪ እንቀጥላለን ብለዋል። አንቷን ግሪዝማን በአትሌቲኮ ማድሪድ እስከ ሰኔ 207 ድረስ የሚያቆየውን አዲስ ኮንትራት በዛሬው ዕለት ተፈራርመዋል። ከኤምኤልኤስ ክለቦች የቀረቡ ሁለት የዝውውር ቅዶች ወይም የዝውውር ሀሳቦች ቢኖሩም ግሪዝማን ግን በተለያዩ ደሞዝ እና ጥቅማጥቅም ዙሪያ ከአትሌቲኮ ማድሪድ ጋር መስማማቱን ተከትሎ በዛሬ ዕለት ፊርማውን አኑሯል። ስለሆነም እስከሚቀጥለው 207 ድረስ አንቷን ግሪዝማን በላሊጋ ለዲያጎ ሲሞኔ ቡድን አትሌቲኮ ማድሪድ እየተጫወተ ይቀጥላል ማለት ነው። በእርግጥ አትሌቲኮ ማድሪዶች አስቀድሞም ተጫዋቹን የማጣት ፍላጎት አልነበራቸውም። ግን በርካታ ክለቦች በተለይም የሳውዲ በተለይም ደግሞ የአሜሪካ ሜጀር ሶከር ክለቦች ሊወስዱት ከፍተኛ ጥረት እያረጉ እንደነበረ አይዘነጋም። ሊዮኔል አንድሬስ ሜሲ ለአርጀንቲና ብሔራዊ ቡድን እንደሚጫወት ተረጋግጧል። ብሔራዊ ቡድኑንም ይቀላቀላል። ስለዚህ አርጀንቲና ላለባት የዓለም ዋንጫ ማጣሪያና የወዳጅነት ጨዋታ በቀጣይ ብሔራዊ ቡድን ተቀላቅሎ ጨዋታ እንደሚያደርግም ነው የተዘገበው። ውድ ቤተሰቦቻችን ቃል ስፖርት ዩትዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶም የተለያዩ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘ ናቸው ዕለታዊ ስፖርታዊ ጥንቅሮቻችን ሻገር በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከእኛ ጋር እስከ ፕሮግራማችን ፍጻሜ እንድትቆዩ ጋበዝን። በዚህኛው የክረምት የዝውውር መስኮት ደግሞ ሳውዲ አረቢያ አይኗን የጣለችው በስፋት ተወዳጁ የእንግሊዝ ፕሪሚየር ሊግ የሚጮህ ተጫዋቾች ላይ ነው። አስቶን ቪላ በክለብ ደረጃ ሌላኛው ነው። ሊዮን ቤሊ ደግሞ በተጫዋች ደረጃ ሊዮን ቤሊ በሕይወት ዘመኑ ድጋሜ ሊያገኘው የማይችለው አይነት የዝውር ሂሳብ ደሞዝ ነው የቀረበለት። ሊዮን ቤሊ በሳውዲ ፕሮ ሊግ ቀጣይ ውድድር ዓመት የሚጫወት ከሆነ በአመት 25 ሚሊየን ፓውንድ ያገኛል። እናም በርከት ያሉ ሳውዲ ክለቦች ይህን ፕሮጀክት ይዘው መጥተዋል። ወደ አስቶንቪላ እና ና ተጫዋቹ በቀጣይም ቀጥታ ውይይቶች ይደረጋሉ ተብሎ ነው የሚጠበቀው። ሊዮን ቤሊ ይህንን ጥያቄ ውድቅ ያደርገዋል ተብሎ አይጠበቅም። በሳውዲ ፕሮ ሊግ በኩል እንግዲህ ከዌስትሃም ዩናይትድ ከአስቶንቪላ ተጫዋቾች እንኳን በብዙ ለመውሰድ ይቸገራሉ ተብሎ አይታሰብም። ከዚህ በፊትም ሲያደርጉት ነበረ። አሁንም ድጋሚ መጥተዋል ሊዮን ቤሊ 25 ሚሊየን ፓውንድ በዓመት። ቀደም ባለው መረጃችን ላይ ዚዳን 100 ሚሊዮን ፓውንድ ቀርቦለት ውድቅ አድርጓል። ስን አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ ዚዳን በገንዘብ ይቀልዳል ብሎ በሀሳብ መስጫ ሳጥናችን ላይ ሀሳቡን አጋርቶን ነበር። ሊዮን ቢሊ 25 ሚሊዮን ፓውንድን ይተዋል ተብሎ አይጠበቀም። መረጃውን ዘሰነ ይዞት የወጣው ቶትንሃም ማቴስ ቴሌ በክለባቸው እንዲቀጥል ይፈልጋሉ ተብሏል። አሁን እየወጡ ባሉ መረጃዎች መሰረት ቶትንሃም ሆትስፐርስ የመግዛት ግዴታ ያለበት የውሰቱ ልን ዳግም ለባየር ሞኒክ በጥያቄ መልክ የማቅረብ እቅድ አላቸው ሲባል በባየር ሞኒክ በኩል አሁን ላይ ቀጥተኛ ጊዜ እንዲፈጸም ነው እንጂ የሚፈልጉት ነጻ በውሰት ውል የመግዛት ግዴታ ባለበት በሚል ድጋሜ እንዲቆይ አይፈልጉም ተብሏል። በቀጣይ ቀናት በቶትናም ሆት ስፐርስና እንደዚሁም ደግሞ በባየር ሞኒክ መካከል የሚደረገው ድርድር የተጫዋቹን ቀጣይ ዓመት ቆይታ የሚወስን ነው የሚሆነው። ተጫዋቹ ግን ዳግም ወደ ባየር ሞኒክ ተመልሶ ይጫወታል ተብሎ አይታሰብም። ምናልባት ባየር ሞኒኮች ገንዘብም ቀንሰው ቢሆን ቀጥታ ገንዘብን ስለሚፈልጉ በዚህ ዓመት ከቶትናም ጋር ድርድሩ የሚያደርገው እንግዲህ ቶትናምን ለማሳመን ጥረት ያደርጋሉ ተብሎ ይጠበቃል። ተጫዋቹ ግን በቶትናም ደስተኛ ነው ተብለዋል። ፔፕ ጋርዲዮላ ግብ ጠባቂው ኤደርሰንና ኦርቴጋ በማንቸስተር ሲቲ ቤት እንደሚቆዩ ተረጋግጧል። ኤደርሰንም ኦርቴጋም ከቆዩ ሲቲ አዲስ ግብ ጠባቂ አይመጣም ማለት ነው። ፔፕ ጋርዲዮላ እንኳን ኮንትራታቸው የቆየም ነበር፣ ግን በዚህ ውድድር ዓመት ካሳዩት መጥፎ ጅማሩ አንጻር ወይም መጥፎ አጨራረስ አንጻር በፕሪሚየር ሊጉ የእሳቸው ስንብትም ተጠይቀው ነበር። እሳቸው አስቀድመው በፍጹም በዚህ ውጣ ውረድ ውስጥ ሲቲን አለቀም ብለው ነበረ። እንዳሉትም እንደማይለቁ ተረጋግጧል። ስለዚህ የቡድኑ ቁልፍ ተጫዋሾች አሰልጣኝ ጋር ዲዮላም ግብ ጠባቂ ኤደርሰን እና ኦርቴጋ በክለቡ ይቀጥላሉ ማለት ነው። ማይስተር ሲቲዎች ሮያን አይት ኑሪን ለማስፈረም ስራዎችን እንደጀመሩ ነግረናችኋል። ቀደም ባለው መረጃችን ከ35 እስከ 40 ሚሊዮን ሮ ለማውጣት ነው በሲቲ በኩል የታቀደው። ወልብሶች ግን ለማንቸስተር ሲቲም ሆነ ለማንኛውም ፈላጊ ክለብ ከ47 ሚሊዮን ሮ በታች ይህን ተጫዋች አንሸጠውም ብሏል። እንደ ቤን ጃኮብስ ዘገባም ከሆነ በሲቲ በኩል ከፍተኛ ስራዎች ተሰርተዋል፣ ተጫዋቹን ማምጣት በሚቻልበት መንገድ። በተለይም ከዓለም ክለቦች ዋንጫ በፊት የጆሴፍ ፔፕ ጋርዲዮላን ቡድን እንዲቀላቀል ይፈለጋል። ራይት አይት ኑሪ ግን አሁን ላይ የዝውውር ሂሳቡ ላይ ከፍተኛ ልዩነት አለ። ለማንኛውም ሲቲዎች በቀጣይ በሚያደርጉት ድርድር የተጫዋቹን ክፍያ ወይም የዝውውር ሂሳብ ለማስቀነስ ጥረት ያደርጋሉ ተብሎ ይጠበቃል። የወልቭስ ምላሽም እንደዚሁ በተመሳሳይ ሲጠበቅ ተጫዋቹ ግን ለሲቲ ለመጫወት ፍላጎት ስላለው በተጫዋሹ በኩል ችግር ላይ ፈጠር ይችላል ተብሏል። ቸልሲዎች ለግብ ጠባቂያቸው ሳንቼስ ፒትሮቪች፣ እንደዚሁም በተከላካይ ስፍራ ሬናቶ ቬጋ፣ ቼልዌል፣ ዲሳሲ፣ ፎፋና፣ ዲሽፕሪሃል፣ ቹኮሜካ፣ ኡጉቹኩ እና ስተርሊንግ የመሳሰሉ ተጫዋቾች ማንኛውም የስነት የዝውር ጥያቄ ከመጣ ያለምን ቅድመ ሁኔታ ይቀበላሉን የተባለው ግብ ጠባቂ ግን ለሳንቼዝ እና ለፒትሮቪች ከቀረበም፣ እንግዲህ ሌሎች በርከት ያሉ ግብ ጠባቂዎች በውሰት የሰጧቸው እንዳሉ ይታወቃል። በቼልሲ በኩል እናም ሌሎች ግብ ጠባቂዎችን ሊጠቀሙ ይችላሉ። ምናልባትም ፈላጊ መጥቶ የሚገዙ ከሆነ ቼልሲ ቤት እንደሚታወቀው ከ10 እስከ 15 ተጫዋቾች በዚህ ክረምት ለገበያ ይቀርባሉ ተብሎ ይታሰባል። በርከት ያሉ ተጫዋቾችም ጎን ለጎን ክለቡ እያስፈረመ እንደሆነ ይታወቃልና መረጃውን ዘጋርዲያን ነው በፊት ገጹ ላይ ይዞት የወጣው። ከፈራሚዎቹ አንዱ ሊያም ዴላፕ ነው፣ ቼልሲን ተቀላቅሏል። የሁለት ዓመቱ የፊት መስመር ተጫዋች ከኒኮላስ ጃክሰን ከነባሩ አጥቂ አንጻር ከተመለከት ነው እጅግ በጣም የተለያየ ቁጥር አላቸው። እንደሚታወቀው የኤንዞ ማሬስካ ቡድን ኮል ፓልመርንም ይዟል። በኒኮላስ ጃክሰንን እንዲያግዝ ማለት ነው። በዚህ ውስጥ ነው የምናነጻጽረው። ሊያም ዴላፕ ከወረደ ቡድን ጋር ነበረ። ሁለቱን ካየን ዴላፕ 37 ጨዋታ እንደዚሁም ኒኮላስ ጃክሰን 30 ጨዋታዎችን አደርገዋል። በግብ ደረጃ ዴላፕ 12፣ ጃክሰን 10 በሁለት ይበልጣል የዴላፕ የግብ ብዛት። በአስስት ደረጃ ጃክሰን 5፣ ዴላፕ 2። በዚህ ደረጃ ደግሞ ጃክሰን ይበልጣል በ3። በ90 ደቂቃ ግብ ሊሆን የሚችል ሙከራን በማድረግ ጃክሰን 0፣ ዴላፕ 0። ጃክሰን በዚህም ይሻላል። በዘጠና ደቂቃ በርካታ ሙከራ በማድረግ ጃክሰን 3.1 እንደዚሁም ዴላፕ 2.3 ነው። ወደ ግብነት ኳስን የመቀየር ግን እዚህ ጋር በጣም የተለያየ ቁጥር ያለ። ዴላፕ ከሞከራቸው ሙከራዎች ውስጥ 17.7 በመቶውን ግብ ሲያደርግ የጃክሰን ግን ይወርዳል በጣም ወደ 13.2 በመቶ ብቻ ነው ወደ ግብነት የሚቀይረው። ስለዚህ በኮንቨርሽን ሬት የሞከሯቸውን ኳሶች ወደ ግብ በመቀየር ዴላፕ የተሻለ ነው። በግብ አስተዋጽኦ ካየን ግን ጃክሰን 15 ዴላፕ 12 የግብ አስተዋጽኦ አለው። ግን ትልቁ ነገር ሊታይ የሚገባው ጃክሰን ከኮል ፓልመር ከኋላው፣ እነ ኤንዞ ፈርናንዴስ ከኋላው ሆነው ለሊያም ዴላፕ በወረደ ቡድ ውስጥ ነው። ምናልባት ከዚህ አንጻር በቼልሲ በቀጣዩ ውድድር ዓመት በትልቁ ግልጋሎት ሊሰጥ ይችላል። ከነ ፓልመርም እንደዚሁ ኳስ የሚያገኝ ሲሆን ከነ ኤንዞ ፈርናንዴስ ከነ ካይሴዶ ኳስ የሚያገኝ ሲሆን ምናልባትም ከዚህም የተሻለ ቁጥር ሊያሳየን ይችላል። ጆሹዋ ኪሚች የጀርመን ብሔራዊ ቡድን ተጫዋች ፍሎሪያን ቪርትዝ ሊቨርፑልን ለመቀላቀል ስላደረገ ውሳኔ ተጠይቆ ነበረም ይሁን ውሳኔ ያደረገበት የራሱ የሆነ ምክንያቶች ይኖሩታል። ለእሱ ትክክለኛ መንገድ እንደሆነ ተስፋ አደርጋለው። እንደ ባየር ሞኒክ ተጫዋችነቴ ወደ እኛ እንዲመጣ ፈልግ ነበር ብሏል፣ ግን አልተሳካም ብሏል። አሁን ችግር የሆነው ባየር ሊቨርፑል ነው ዝውውሩን ለመጨረስ እንጂ የጀርመን ሙሉ ተጫዋቾች አምነዋል። አሰልጣኙ ዩሊያን ናግልስማን እንኳን ሊቨርፑልን በመምረጡ ምርጥ ነው ብሏል። የጀርመን ብሔራዊ ቡድን አጥቂው ፍሉከርግ የፍለረን ወይዝ ሊቨርፑልን መምረጥ በጣም የተሻለ ብሎታል። ሁሉም አድንቀውለታል። ግን ባየር ሊቨርኩሰን አሁንም በዝውውር ሂሳብ ከሊቨርፑል ጋር ሰጣ ገባ ውስጥ ናቸው። ሊቨርፑል የመደራደር አቅማቸውን ተጠቅመው ተጫዋቹን እንግዲህ የገላቸው ማድረግ ግን የቀራቸው ግዴታ ነው። ምክንያቱም ፍለረን ወርዝ ባየር ሞኒክን የሚያክል ክለብ ትቶም ነው የሊቨርፑልና የሊቨርኩሰንን መስማማት እየጠበቀ ያለው በዚህ ሲዝን በአውሮፓ ሻምፒዮንስ ሊግም ብዙ ጊዜ የጨዋታ ኮኮብ ተብሎ የተመረጠው ይሄው ፍለረን ወርዝ ነው። አምስት ጊዜ የጨዋታ ኮኮብ ተብሎ ተመርጧል። ላውታሮ ማርቲኔስ የአውሮፓ ሻምፒንስ ሊግ ፍጻሜ ተፋላሚው አራት ጊዜ የጨዋታ ኮኮብ ተብሎ ተመርጦ አንደኛና ሁለተኛ ናቸው። ከዛ በተረፈ ግን በርከት ያሉ ተጫዋቾች እንደ አንቷን ግሪዝማን፣ ዩሊያን አልቫሬዝ፣ ራፊኒያ፣ ሃሪኬን፣ ሴሪዮ ጉራሴ፣ ራፋኤል ሊአኦ፣ ቪታኒያ፣ ቪኒሽስ ጁኒየር፣ ቬክተር ጊኦኬሬስ የመሳሰሉት ነኚህ ደግሞ ሶስት ሶስት ጊዜ በአውሮፓ ሻምፒንስ ሊግ በጨዋታ ምርጥ ተብለዋል። ግን የፍለረን ወርዝን ያክል የዚ ውድድር ዓመት የጨዋታ ኮኮብ ተብሎ የተመረጠ የለም። እንደዚህ አይነቱን ድንቅ ተጫዋች ነው ሊቨርፑል ለማስፈረም አስቀድሞ ከተጫዋቹ ፍቃድ አግኝቶ የነበረው። ዛሬ በአንድ ማኅበራዊ ትስስር ገጽ ላይ ቪክተር ጊዮኬሬስክ ከጓደኛው ጋር የስልክ ልውጥ ሲያደርጉም በማኅበራዊ ትስስር ገጽ ላይ ተጋርቷል። ዮጌሬስክም አርሰናል አርሰናልን ትቀላቀላለ ሆይ በሚል ነበረ ጥያቄ ቀረበለት። በቀጥታ ስርጭት በተላለፈው በዚህ ምስል ላይ ቪክተር ጎኬሬስ የሚፈጠረውን አብረን እናያለን። ስለ ወደፊቱ ማንም እርግጠኛ ሆኖ መናገር አይችልም። ከዚህ የተሻለ መልስ ባገኝ ደስ ይለኛል፣ ግን አሁን የምሰጠ ምላሽ ብቻ ነው የሚፈጠረውን አብረን እን ይለዋል። ደዋዩም መልሶም እንግዲህ ቀጣይ በአርሰናል ጋር የሚደረገው ድርድር እንደተሳካ ቀድመ ትነግረኛለህ ሲለው፣ ምንም ችግር የለውም እነግርሃለሁ ብሎት የስልክ ጥሪው በዛው ይጠናቀቃል። ጊዮኬሬስክ በዚህ ሰዓት የት እንደሚሄድ እንደማያቅ ተናግሯል። ስለዚህ ቀጣይ መዳረሻው እርግጥ አይደለም ግን ወደ አርሰናል ሊያመራ እንደሚችል የቅርብ ሰው ጋር ነበረ በስልክ ሲያወራ የነበረውና ወደ አርሰናል ሊያመራ እንደሚችል የሚያውቅ ይመስላል። ያ ሰውና የአርሰናል ዝውውር እንደተጠናቀቀ ቀድመ ተነግረኛለ ሲል ጊዮኬሬስክ በእሽታ መልሰ ሰጥቶታል። ጊዮኬሬስክ ዳግም ከአርሰናል ጋር እንግዲህ ስሙ ብያያዝም አስቀድሞም የነበረ ግን ዛሬ ደግሞ በማህበራዊ ትስስር ገጽ ላይ የተጋራው ምስል በድጋሚ ስሙ ከአርሰናል ጋር ተያይዞ ለአርሰናልም የመጫወት ፍላጎት ሳይኖር አልቀረም እየተባለ ነው። የጌኬር እስከ መዳረሻ በትልቁ ይጠበቃል። የሌሮይ ሳኔ ወኪል ተጫዋቹን ለገበያ አቅርቦታል። እንደሚታወቀው ከባየር ሞኒክ ጋር ሊስማሙ አልቻሉም። ስለዚህ እንግዲህ በሌሎች ክለቦች በሩ ዝግ እንዳልሆነ ወኪሉ አሳውቋል። ከዚህ ውስጥም ታዲያም የአርሰናል ቡድን ይህን ተጫዋች መስፈር የሚፈልግ ከሆነ ለድርድር ክፍትነን ብሏል። ከአርሰናል ጋር ስሙ ስያዝ ነበር። በተለይም ከማይከል አርቴታ ጋር ያላቸውን ቀረቤታ እንደ ጥሩ አጋጣሚ መጠቀም ይፈልጋል ወኪሉ። ሌሮዊ ሳኔ በባየር ሙኒክ የማይቆይ ከሆነ ግን ለአንድ ለንደን ክለብ ይፈርማል መባሉ ቆየት ያለ ታሪክ ነው። ቶትናህምን በዚህ ዝርዝር ውስጥ አለ። ባየርን ውል የማራዘሙ እንዲፋጠንላቸውም ይፈልጋሉ። ወይም ውስጥ እልባት እንዲያገኝ ይፈለጋል ወኪሉ ደግሞ ተጫዋቹን ለአርሰናልም አቅርቦታል። ማርቲን ዙቤሜንዲን በተመለከተም እስካሁን እየወጡ ባሉ መረጃዎች መሰረት ይህ ዝውውር የወረቀት ስራዎች እንደሚቀሩትና እንዳልተጠናቀቀ ይታወቃል። አርሰናል የዙቤሜንዲን ዝውውር በቅርቡ ይፋ ያደርጋል ሲል አሌክስ ሆል የቢቢሲ ስፖርት ጸሐፊ ያስነብበዋል። ግን መቶ ፐርሰንት ያለቀ ዝውውር አይደለም። ተጫዋቹ ግን አስቀድሞ በቃል ደረጃ ለአርሰናል ለመጫወት ከስምምነት እንደደረሰ ይታወቃል። 2024/25 በሻምፒዮንስ ሊግ 30 እና ከዛ በላይ የአየር ላይ ፍልሜዎችን አደርገው ከፍተኛ የማሸነፍ ንጻሬ ያላቸው ተጫዋቾች በሁስኮርድ ይፋ ተደርገዋል። የአርሰናሉን ጋብርኤል ማጋሌሽን በአንደኝነት እናገኘዋለን። ጋብርኤል ማጋሌሽ 9794 በመቶ የአየር ላይ ኳሶችን አሸንፏል። ይህም ከፍተኛው ቁጥር ያደርገዋል በአውሮፓ ሻምፒዮንስ ሊግ። በእርግጥ አርሰናል ዘንድሮ ለሻምፒዮንስ ሊጉም በብዙ ቀርቦ ነበረ። በተለይ ባልተጠበቀ ሰዓት ነው እንግዲህ ከውድድሩ የተሰነፈው፣ በፓረሰን ጀርሜን ተሸንፎ ነው የወጣው። በእርግጥ የፓረሰን ጀርሜንን ዋንጫ ማንሳት ስናይ ምናልባትም ጠንካራ ቡድን አርሰናል እንደገጠመ አንደኛው ማሳየ ነው። ግን በአውሮፓ ሻምፒዮንስ ሊግ የአየር ላይ ኳሶችን በማሸነፍ ረገድ የጋብርኤል ማጋሌሽ ቁጥር እጅግ በጣም ከፍ ያለ ነው። 794 በመቶ ቀዳሚ ተጫዋች ሆኖ አጠናቋል። የ18 ዓመቱ እንግሊዛዊ ባለተሰጦ ታዳጊ የመሃል ተከላካይ ሃይደን ኢቨን ማንቸስተር ዩናይትድን እንዲቀላቀል ትልቁ ሚና የወጣቱ የቡድን አጋሮች ቾዶ ኦቢ መሆኑ ተረጋግጧል። ቾዶቢ በአርሰናል ቤት አብሮት እንደሰለጠነ ይታወቃል። ቾድ ከሃይተር ሄቨን ጋር ጥሩ የሚባል እና የጠበቀ ግንኙነት ያለው ሲሆን ስለ ማንቸስተር ዩናይትድ ፕሮጀክት ለሄቨን በማስረዳቱ ረገድ ዩናይትድን እንደረዳና ተጫዋቹ ለመኮብለሉ ምክንያትም ከነበሩት አንዱ ተብሏል። ከቾድ በተጨማሪ ቴክኒካል ዳይሬክተርም ዊል ኮክስ ከአርሰናል ይልቅ ማንቸስተር ዩናይትድ አቅሙን ለማሳየቱ ነኛ ቦታ መሆኑን በማሳመን ረገድ ትልቁን ስራ ሰርቷል። በእርግጥ ዳይሬክተር ዊልኮክስ እንኳን የሚጠበቅበት ስራ ነው፣ ተጫዋቾች እንደዚህ አሳምነው ማምጣት። አስረግጠው በመናገርም እንግዲህ ተጫዋቹ በኦልትራፎርድ ጊዜ እንደሚያገኝና መጫወት እንደሚችል በመንገራቸውም እንግዲህ ኦልትራፎርድም ለአንተ ጥሩ ቦታ ነው ብሎ በማስረዳት ረገድ እንደ ጄሰን ዊልኮክስም ያለ ሰው ትልቅ ስራን ሰርቷል። አሰልጣኝ ሩበን አበሪ የመሀል ተከላካይ ስፍራቸውን ለማጠናከር እንደ ሃይደን ሄቨን ያለ ተጫዋችን ቀጣይ ዓመትም ምርጫቸው እንደሚያደርጉ ነው እየተዘገበ የሚገኘው። የፒኤስጂው አጥቂ ጎንካሎ ራሞስን እንዲያስፈርሙ ወኪሎች ለበርካታ ክለብ አቅርቦታል። ተጫዋቹን ዩናይትድም ፍላጎት ካለው ጎንካሎ ራሞስን መስፈረም ይችላሉ ተብሏል። በዚህ ክረምት ከፒኤስጂ የበላይ አካላት ክለብ እንዲፈልግ የተነገረው ፖርቹጋሊ አጥቂ ራሱን በወኪሎቹ በኩል ለተለያዩ የአውሮፓ ክለቦች እያቀረበ ይገኛል። ለሳውዲ አቅርቧል። ከእነዚህ ውስጥም እንግዲህ ለሳውዲ አቅርቧል ከሌሎች በተጨማሪ በአውሮፓ ውስጥ ደግሞ ካቀረባቸው ክለቦች ውስጥ ማንቸስተር ዩናይትድ እንደ ሊቨርፑል ያሉ ክለቦችም ታይዘዋል። አሁን ላይ ደግሞ ከጥቂት ሰዓታት በፊት ወኪሉ ለዩናይትድ ፍላጎት ካለ ጠይቋል። ዩናይትድ በአጥቂ ስፍራ ላይ በዘንድሮ ውድድር አመት ግብ የማስቆጠር ችግር ነበረ በት በሆይሉንድና በዜርኪዚ ስር ግን የማንቸስተር ዩናይትድ ምላሽ እስከዚህ ሰዓት ድረስ አልተገኘም። ሌላው እንደ ቤን ጃኮብስ ዘገባ ከሆነ ዩናይትዶች በአሌክሳንደር ሚትሮቪች ጉዳይ ላይ በቅርብ እየተከታተሉ ነው ተብሏል። የአጥቂ ዝውውር ዋጋ በጣም ዝቅተኛ ነው፣ አርባ ሚሊዮን ዩሮ ይገምታል። ይገመታል ማይሰር ዩናይትዶች ዋነኛ ቀዳቸው ሊያም ዴላፕ ነበር፣ አልተሳካላቸውም። ሚትሮቪችን ሁኔታ እየተከታተሉ ነው ተብሏል። አልሂላል አሌክሳንደር ሚትሮቪች በቋሚም በውሰ ዝውውር መሸጥ ይፈልጋል። መጀመሪያ ግን አልሂላል የእሱን ተተኪ ማምጣት ይኖርባቸዋል። ሚትሮቪች ለማስፈረም ከዩናይትድ በተጨማሪ ኤቨርተን፣ ፉልሃም፣ ዌስትሃም ፍላጎት አላቸው ብሏል መረጃውን ይዞት የወጣው ቤን ጃኮብስ ነው። ስለሆነም በማንቸስተር ዩናይትድ በኩል ወኪሎች ተጫዋቾቻቸውን ለዩናይትድ ማቅረብ ጀምረዋል። በተለይም በአጥቂ ስፍራ ላይ የሚጫወቱ ተጫዋቾችን ነው እንግዲህ እያመጡ የሚገኙት። ማንቸስተር ዩናይትድ በዚህ ረገድ ከሰሞኑ የ አስር ቁጥር ተጫዋቹን ማቲያስ ኩናን ዝውውር እንዳገኘ እንደጨረሰ ይታወቃል። በቀጣይ በማንቸስተር ዩናይትድ በኩል የሚጠበቁ ተጫዋቾች ሞር ወደ መሀል ሜዳ ያጋደሉ ይሆናሉ ተብሎ ሲጠበቅ፣ በእነኚህ በቀረቡት አጥቂ ላይ ግን የማንቸስተር ዩናይትድን ምላሽ እንዳገኘን ለእናንተ ውድ አድማጮቻችን የምናጋራችዎናል። ካል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናድናላችሁ ስፖርታዊ ጥንቅሮቻችን ይህን ይመስል ነበር። ከጥቂት ደቂቃዎች በኋላ ተጨማሪ ስፖርታዊ ጥንቅሮችን ይዘን ዳግም እንገናኝ። እስከዛው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቆዩን። ሀሳብ አስተያየት ስጡን። በቀጣይ ስፖርት የመረጃ ክፍለ ጊዜ አካተን እናሻሽለን ይዘን እንድንቀርብ ማለት ነው። በማለዳ ስፖርት ጊዜ እንገናኛለን። የአሁኑን ዜና ቋጨን፣ ሰናይቀን